ሰላም ሰላም ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? አይን ያለው እግዚአብሔር መስገን ባያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ። በመጀመሪያ ሀይሚዬ የእኔ ቆንጆ፣ የኔ ቅመም፣ የኔ ጀግና፣ የእኔ አንደኛዬ፣ የእኔ መልካም ሴት እንኳን ደስ አለሽ! አንቺ ይሄ አይደለም፣ ባንቺ ይሄ አልነበረም። እስካሁን ድረስ ሀይሚዬ ሶስት መቶ ሺ መግቢያዋ ነበረ። ከዛ በላይ ነበር የሚገባት ምክንያቱም በየሚዲያው የምትረግጠው እሷ ነገር ግን የእሷ ቻናል ወደታች ነው። በየሚዲያው የምትገፋው እሷ አይዲያው የሚመጣው እሷን የሚያስረግጥ እሷን የሚያሰድብ እሷን ዝቅ የሚያረግ ብቻ እራሷን ዝቅ አድርጋ ስኬቷን ከፍ ያደረገች ሴት የሚዲያዋ አርበኛ የሚዲያዋ ጀግና የሚዲያዋ መሪ የሚዲያዋ አንደኛ ሀይሚ ብያት አለሁ። አንደኛ ብያት አለሁ። በቃ እንግዲህ በትላንትናው ቪዲዮ ላይ ቪዲዮ ለመስራት አልተመቸኝም ነበር። ስቲል ማታ የለቀኩት የከረመ ቪዲዮ ነበረ። የቃን የሰራውትን ቪዲዮ ነበር የለቀኩትና ማታ መብራት የለም፣ ኔትወርክ የለም። በጣም ምድፍንፍን ያለ ነበርና ቪዲዮንም የሚያየሁት አሁን ነው። ትላንትና የተፈጠረው ነገር ማለት በቪዲዮ እኔ እንጃ ብቻ ሀሳቡ ወደ ሌላ ተቀየረ ገባችሁ ነገሮች ሁሉ እንዳለ ወደ ሀይሚ ሊገለበጡ ነው ገባችሁ ብሩኬ ደግሞ እኔ ሳቅህ ትግስተኛ ነበርክ እኔ ሳቅህ ታጋሽና ሰውን ለመረዳት ቅርብ ነበርክ ትላንትና ግን ትክክል አላደረክም ምክንያቱም ተረጋግተህ ቀመሜ ምንድነው የተፈጠረው ምንድነው አቃለው። ስለምትወዳት ነው። ሰው የሚቀነው የሚናደደው፣ በሚወደው ሰው፣ በሚያፈቅረው ሰው ነው። ትላንትና ቅናት ተሰምቶ ነው እንደዛ የተናገርካት የጮከው። ለምን እንደምጮህ ያንዳንዴ እኮ ቡቡዬ ማለት ነው። አለማወቅ ይሁን በማወቅ ይሁን ባለማወቅ በጣም ነው የምጮኸው። ተረጋግተህ ሰውን ማናገር ወይም ሰውን ማዳመጥ የሚባል ነገር የለም። በኖርማል ጊዜ በጣም ጎበዝ ነህ፣ በጣም ጥሩ ነህ፣ ለሀይሜዬ እንክብካቤ የምታደርግ ነህ፣ በጣም መልካም ነህ። ግን እንደዚህ አይነት ስራ ስትጀምሩ ግን ነገሮቹ በጠቅላላ ከማለት አትችልበትም፣ ይመስለኛልም ማለት እንደዚህ አለመቻል ነው የሚሆን አለማወቅ የሚሆን ግን በጣም መረጋግ ተረጋግተህ ነገሮችን ለማስረዳት ለመረዳት አትሞክርም ብዙ ጊዜ ማለት ነው። እና ትላንትና እንግዲህ ብሩኬ ሁሉንም ልተወውና ቀበሜ ከሄጄ ቅርታ ልጠይቃት ብሎ አበባ ይዞ ያው ሀይሚ የፈለገችው እኔ በደፈነው ባላጠፋም ጥፋተኛ ሆኜ ይቅርታ እንድጠይቃ ነው፣ ድፍንፍና አድርጌ ብሎ እንግዲህ እንሷ እንዳለችው ይቅርታ ልጠይቅ ብሎ ነው እንግዲህ ካሜራ ይዞ ወደ ቤት ሲሄድ የነበረው። ግን አንድ ጥያቄ አለኝ። አንደኛ ጥፋትህን ሳታምንበት ጥፋትህን ግልጽ ሳይል ንጽስት ሳይል ሄደህ ይቅርታ ብጠይቃት በደፈ ነው የሆነ ጊዜ ላይ ደግሞ ሌላ ችግር ይዞ ይመጣል። ገባችሁ? አንድ ሰው ይቅርታ ሲጠያየቅ ከልቡ ጥፋቱን አምኖ መሆን አለበት። ያስገባቸው ጥፋቱን አምኖ ነው እንጂ ዝም ብሎ ማለት ለመታረቅ ብቻ ዝም ብለህ በደፈናው ይቅርታ ብጠይቃት ነገ ተመልሶ ይደፈርሳል። በሌላ በሌላ ምክንያትም ይሆን ብቻ ግን ነገሮች ተመልሰው ይመጣሉ፣ ይደፈርሳሉ። ስለዚህ መጀመሪያ ከወዲህ ማጽዳት፣ ማንጻት ይጠበቅባቸዋል። መጀመሪያ ይህንን ነገር አድርገኸውም ከሆነ አላደረግከውም ከሆነ አድርገኸውም ከሆነ ያው በግልጽ በስነ ስነ ስርዓት እኛ ካሜራ ላይ ነው ልናነለም፣ የካሜራ ጀርባ ይቅር ተባብላችሁ በደንብ በስነ ስርዓት ማለት ነው። ለምን ነገሮች ልባችሁ እየጸዳ መሄድ ስላለበት ማለት ነው። አንተም አሁን ሳታምንበት ይሄን ጥፋት ይቅርታ ብትጠይቃት ሀይሚን፣ ነገ የሆነ ነገር እንዲህ ባለፈውም እንዲህ አድርግሽኝ እንዲህ ብለሽ እንዲህ ይቅርታ አስጠየቅ ምናምን የሚባል ነገር ይመጣል። ስለዚህ ይቅርታ ስትታየቁ ከልባችሁ ጽድ እንድታርጋችሁ ኋላችሁን እያጠረጋችሁ መሄድ አለባችሁ እንጂ በደፈናው አይደለም ይቅርታ የምጠይቀው። ጥፋትህን ሳታምን አላጠፋህም ከሆነ ደግሞ ስምህ መጸዳት አለበት፣ ስምህ መጽዳት አለበት። በቃ ስምህ ንጹህ ነጻ መውጣት አለብህ። ለምን በደፈናው ይቅርታ ትጠይቃለህ? እኛ እንደ እንደነገርኳችሁ የካሜራ ላይ አይደለም የምላችሁ ያለሁት በውስጥ እሷም አየህ ያለችውን ነገር በስነ ስርዓት ተነጋግራችሁ አሳይታህ በውስጥ ያለውን ነገር ይቅርታ መጠየቅ ካለባችሁ ይቅርታ መጠየቅ ነው። የእናንተን ስም ሊያጠፋም የሞከረውንም ለማለያት ለማጣላትም የሞከረውንም ሰው አጋልጣችሁ ለሁለተኛው ትምህርት እንዲሆናችሁ ተምራችሁበት እለፉ እና ትላንት ይቅርታ ጠያየቅህ ይቅርታ ልጠይቅ ስትል እንደው ባላጠፋ ምናምን ስትል ገርሞ ይህንን ያልኩትና፣ እንግዲህ ቡቡዬ ይቅርታል ይጠይቅ ወደ ቤቷ ሲሄድ ያው አንድ ሰው ያገኛል ቤት። ከዛ በኋላ ደግሞ እንግዲህ ቡቡዬ ያዙ ይልቀቁኝ ብሏል ብሏል እሪ ብሏል። ማን ነው ምንድን ነው? አይ ቡቡዬ ምን ችግር አለው? እንደው ቀስ ብላችሁ ብትነጋገሩ እና ልጁ እኮ ያው ኦሬዲ ሀይሚዬን መንገድ ላይ አሟት ቤት አምጥቻት ነው። ያጋጥማል እኮ እንደዚህ አይነት ነገር አይደል እንዴ? ያጋጥማል እንደዚህ አይነት ነገር ብዙ ጊዜ የሆነ ሰው መንገድ ላይ አሞን ደግፎን ያመጣናል። ስለዚህ ቡቡዬ ብትረጋጋ መልካም ነው። መረጋጋት የሚባል ነገር ትላንት አላየውብህም ጨራሽ። እኔ ግን ውዶቼ እንደው ይቅርታ አድርጉልኝና ተነጋግረው እየሰሩ ይመስለኛል። ነገሩን የምር የምር ነገሩን ተነጋግረው እየሰሩት ይመስለኛል። እውነቴን ነው የምውላችሁ። እንዴ ነገሩ አስቡት፣ ወዴት ወዴት ወዴት ወዴት እንዲሄደ ማለት ነው። ነገሮች ወዴት ወዴት ወዴት እየሄዱ እንደሆነ አስቡት። አሁን ነገሩ ሙሉ ለሙሉ ሀይሚዬን እንደሆነ እንኳን አይደለም ሰበብ አግኝተው እንደዚሁም እሷን ለመርገጥ ከባድ ነው። ብቻ ለማንኛውም ዋናው ነገር ተሰድበሽም ምንም ብለሽ እንኳን ሁለት መቶ አምሳ ሺ ገባሽ። ጭንቀን በጉጉ ስጠብቃት ነበረ። ትላንትና ዘጠኝን ሰው ቅስ ነበረ ዘጠኝን፣ አረ ዘጠኝ እንዴት ነው ሳዊን አቀችው እያልኩ ነበረ። እንዴት ሰውንትን እንደ ሰው ንቃለች ይቺ ዘጠኝ እያልኩ ነበር። ለምን ከምትሰራው አንጻር ከምታደርገው ድርጊት አንጻር እንደዚህ እየተሰደበች እንደዚህ እየተረገጠች፣ የኔ ናት የስራ ሰው፣ አንበሳ፣ አንበሳ በላት ለኔ ያንስባታል። እግዚአብሔር የሴት አንበሳ፣ ጀግና፣ ጠንካራ፣ ጎበዝ የሁሉ ነገር አይገልጻትም ሀይሚዬ እና የኔ ጎበዝ ፈጣሪ ይጠብቅሽ። ፈጣሪ ካንቺ ጋር ይሆን። ደግሞ ምር ብሎባታል። ትላንትና በሽቲ ፀጉራንም ተሰርታለች፣ ስፌት ተሰፍታለች። በሽቲ ናት። በጣም አያማርባት ደግሞ ትላንትና። የኔ ማር፣ ሁሌም እንደዚህ ይመርብሽ ቡብዬ። ደግሞ እንደዚህ ዘራፍ አትባል ዘራፍ እንዳትል እንዴ። እኔ ትላንትና እንደውም ሰላም ይፈጠራል ብዬ ነበር የጠበቁት። ጭራሽ እንደዚ አይነት ሰጥ አገባ እግዚአብሔር፣ እኔ ሰላም ይሆናል ብዬ ነበር። በቃ ሁሉም ነገር ያልቃል ብዬ ነበር እና እስኪ እንግዲህ ቡብዬም ሶስት መቶ የግባና እናየዋለን እንደሚሆን ይሆናል። ፈጣሪ ጠብቃችሁ የኔ ምርጣ ምርጦች። ቡብዬም መጨረሻ ላይ እንግዲህ ተቆጥቶ ጥሎ ሄዷል። ይሄን ቪዲዮ ስታዩ ለምን እንደመጣው ወይቂው ብሎ ሄዷል። እሷም ደግሞ በጣም ያናደደ ጭራሽ እስከ ምደባደብ ድረስ ረብስ ነው፣ ከባድ ነው። ብቻ ፈጣሪ ትዕግስቱን ይስጣል። ከፈቃድ ነው መናገር አልፈልግም፣ ግን መናገር ብዙ ነገር ማለት ፈልግ ነበር። ይሄም በተለይ ኮሜንታተሮች በጣም ታሳዝናላችሁ፣ በጣም